ሆዱን ተጠጋው፣ ጉልበቱን ተጠጋው፣ አይቻልም። ዮሐንስ ወደ ደረቱ፣ ባለፈው ሳምንት ስናገር ወደ ኢየሱስ ክርስቶስ የተጠጋው ዮሐንስ መጽሐፉ የሚናገረው ስለ ጸሐፊው ዮሐንስ ስለሆነ ዮሐንስ የህብረት ሰው ነው፣ የተጠጋ ነው፣ የቀረበ ነው፣ ጠጋ ያለ ሰው ነው ዮሐንስ ብዬ ባለፈው ተናግሬ፣ የመጠጋት በረከቶችን ስትጠጋ ትግላለህ፣ ስትጠጋ ትለመልማለህ፣ ስትቀርብ ከሌላ ትርቃለህ። እንግዲህ መጠጋት ይህ በረከት ካለው ዛሬ የምናገርበት ርዕስ ወደ ደረቱ መጠጋት። መጠጋት ይህንን አይነት በረከት ካለው ታዲያ ወደ ኢየሱስ ክርስቶስ የተጠጋው ዮሐንስ ወደ ኢየሱስ ክርስቶስ የመጠጋቱ እድል የእሱ ብቻ ነው ወይ የሚል ነው ዛሬ የምንነጋገረው ዮሐንስ 21 20 ጴጥሮስም ዘወር ብሎ ኢየሱስ የወደው የነበረውን ደቀ መዝሙር ሲከተለው እርሱም፣ ደግሞ በራስ ጊዜ ወደ ተጠሩ ተግቶ ጌታዊያ አሳልፎ የሚሰጥህ ማነው ያለው ነበረ ይላል። እኔ ኢየሱስ ክርስቶስ ዮሐንስን መውደዱ አይገርመኝም። መለኮት ነው፣ አጋፔ ነው። ምንም ች ኢየሱስ ሰውን ሊጠላ አይችልም። ወዶታል። የገረመኝ የዮሐንስ መወደድ ሳይሆን ዮሐንስ ለየት ብሎ ከደቀ መዛሙርቱ መጠጋቱ ነው። ጠጋ ማለቱ ነው። አሁን እዚህ ቦታ ያነበብኩላችሁ ክፍል ላይ አስራ ሁለት ደቀ መዝሙር በእራት ቦታ ተቀምጠዋል። ይሁዳን ጨምሮ አስራ ሁለት ደቀ መዝሙር በእራቱ ቦታ ላይ በተቀመጡበት ቦታ ላይ ኢየሱስ አንድ ንግግር ተናገረ። ከመካከላችሁ አንዱ አለ አንዱ ማለት አስራ አንዱ አይሆኑም አንድ ነው የሚሆነው አንዱ አሳልፎ ይሰጠኛል አለ። ድንገት ሁሉም እንደሚወዱት ነው የሚያውቁት። አንዱ አንዱን አይጠራጠርም። የከፈለውን ዋጋ ያውቃል። የመጣበትን መምጣት ያውቃል። አንዱ ሲል እርስ በርሳቸው ሁሉም ተያዩና እርስ በርሳቸው ጥያቄ ተፈጥሮባቸው ይላል መጽሐፍ ቅዱስ፣ ተያዩና ይላል። ጴጥሮስ ያው የመጀመሪያ ፋና ወጊ ብልግ አለና ጴጥሮስ፣ ዮሐንስ ማንን ነው የሚለው ጠይቀው አለ። ማንን ነው የሚለው? ማን ነው አሳልፎ የሚሰጠው? ጠይቀው አለው ኢየሱስን። ወገኖቼ ይህን ጥያቄ የመጠየቅ እድል የጴጥሮስስ አይደለም፣ የማቴዎስ አይደለም። ማቴዎስ ሊጠይቀው አይችልም፣ ጴጥሮስ ሊጠይቀው አይችልም። ለምን ዮሐንስ ተመረጠ? ጴጥሮስ ለምን እድሉን አሳልፎ ሰጠ? የመጠየቅ አክሰስ ኢየሱስ ክርስቶስ ለጴጥሮስ ዘግቶ ለዮሐንስ የሰጠው ነው? ለማቴዎስ ዘግቶ ለዮሐንስ የሰጠው ነው ነው ወይ አይደለም? እንደውም እዚህ ጋ ሲናገር ዮሐንስን እኮ ኢየሱስ ክርስቶስ አስጠጋው አይልም፣ ተጠጋ እንጂ ዮሐንስን አስጠጋው፣ ሳበው፣ ጎተተው፣ ተጠጋኝ አለው አይልም። ዮሐንስ በራሱ ተጠግቶ እንጂ። ስለዚህ የመጠጋት እድል አስራ ሁለቱም ነበራቸው። ዮሐንስ ግን ቀድሞ ደረቱ ላይ ተለጠፈ። ዛሬ የተሰጠን የመጠጋት እድል ትጠቀማለ። ጴጥሮስ ይገርመኛል። ለምንድነው በዮሐንስ የሚጠይቅ? ማቴዎስ ለምን በዮሐንስ በኩል ይጠይቃል? አጠገባር ለምንድ፣ ለምን ኢየሱስ ዛሬ ልንገር፣ አጠገባር አር፣ ለሞ ኢየሱስ ለምንድነው በእንትና የምጠይቀው? ለምንድነው በእንትና የምከበው? ለምንድነው በእንትና ዛሬ አክሰስን ትጠቀማለህ? ሮሜ 10 12 ላይ አንዱ ጌታ የሁሉ ጌታ ነው። ነገር ግን ልዩነቱ ለሚጠራው ሰው ባለጸጋ ነው። ልጅ ነኝ እገባለሁ። የዮሐንስ ዕድል ብለው አንድ ለእኔም አለ። ዛሬም ደረቱ ላይ መሆን ይችላል። አንድ ደም ፈሷል። እዚህ ቤት ውስጥ ቪአይፒ የለም። ቪቪአይፒ የለም። እያንዳንዱ ሰው ብለው አንድ ወደ እግዚአብሔር መግባት መጠጋት ይችላል። የጸጋ ስጦታ ልዩነት እንጂ የልጅነት ልዩነት የለንም። በለው አንተ መጠጋት ትችላለህ፣ መግባት ትችላለህ። የስራ ክፍፍል እንጂ በለዋል የልጅነት ልዩነት የለንም። አንተ ከፈለክ በለ አንዴ ልጁ ነህ ጓዳ መሆን ትችላለህ። አጠገቤ ያለ ሰው ደግሞ ልጁ ነው ሳሎን መሆን ይችላል። በለው ዛሬ የጎረቤት መንፈስ ወቃው። የመጠጋት ስፕሪታችሁን ዛሬ ቀሰቅሰዋል። የምጸልይ መንፈሳችሁን ዛሬ ቀሰቅሷል። ትሰማለህ፣ ትደመጣለህ። ህብረት አለ። ህብረታችን ከልጁ ጋር ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ የተጠጋውም ዮሐንስ እንጂ የሚለው ያስጠጋው ዮሐንስ አይልም። ልዩነቱን የፈጠርከው አንተ ነህ። ደሙ አንድ ነው። መጽሐፉ አንድ ነው። መንግሥተ ሰማያት አንድ ነው። መንግሥታችን አንድ ነው። አንተ ነህ የመቅረብህና የመጠጋት መጠን ያመጣው ልዩነት ነው። እባክህን ተጠጋ በሉት። እባክህን ቀረብ በል በሉት። አባትህ ነው ቀረብ በል ተጠጋ፣ አባትህ ነው። አይታያችሁ ጎረቤት ኬሮፍ የሚያወራ እንደ ጴጥሮስ ዮሐንስን ጠይቀው የሚል ጉዳይን ጠይቅልኝ ማነው ያለው ጴጥሮስ። ምን ኬሮፍ ያስኬደዋል ጌታዬ ማን ነው አሳልፈው የሚሰጥ ማለት አይችል ዮሐንስ። ግን ቦልድ ነው የተቀረበ ነው እኔ ይሄ ዮሐንስ የፍቅር የህብረት መንፈስ ይህም ቤት ይውረሰው። ያልተመታ መንፈስ፣ ያልተሰበረ ያልተኮነነ መንፈስ አንገቱን ዝቅ የማያደርግ መንፈስ ኩነኔ ያልገባበት መንፈስ ወደ እግዚአብሔር ዘልቆ የሚገባ መንፈስ በጾም ጸሎት የሚገባ መንፈስ ያገኛችሁ የልጅነት ልዩነታችን የኛ አቀራረባችን እንጂ ልጅ ነን። ገና ከመጀመሪያው ከጥንስሱ ጀምሮ ኢየሱስ ክርስቶስ ሲሞት ጴጥሮስ ሉቃስ 22 ላይ በሩቅ ይከተለዋል። ሩቅ ነው ጴጥሮስ። ዮሐንስ ግን መስቀሉ ስር አለ። ጴጥሮስ በሩቅ ይከተላል። ዮሐንስ መስቀሉ ስር አለ። ዮሐንስ ሞቶ ጋለ። ዮሐንስ የመጨረሻው ጫፉ ላይ ኤሎሂ ኤሎሂ ሲል ጎንበስ ሲል የሚያገኘው ዮሐንስን ነው። ጴጥሮስስ በሩቅ ባካች። ሩቆች ለቸርች ሩቆች ለመንፈሱ ሩቆች፣ ጥግ የምትይዙ ዛሬ መልእክቴ ለእናንተ ነው። እግዚአብሔር ያስጠጋችሁ፣ የመጠጋት መንፈስ ይሆንላችሁ። ሰማይ ብትሄድ አርቅ የነበር አይልም። አንተ ነ ያልተጠጋኝ ነው የሚል አንተ ነ ያልተጠጋኝ እኔ ለሁሉም እድል ሰጥቼ የመጸለይ ጾም፣ ጸሎት የመያዝ ፊቱን የማየት መልስ የማግኘት እንቆቅልሽን የማስፈታት ከቃሉ ደጅ የመብላት መጽሐፍትን የማገላበጥ አክሰስ አለ ኬር ኦፍ እግዚአብሔር የፈለጋችሁ ሰዎች ስለ ጸጋ ስጦታዎች አላወራውም። በቤተ ክርስቲያን ስላሉ የጸጋ ስጦታዎች፣ በጸጋ ስለሚገኝ ማየት፣ በጸጋ ስለሚገኝ መልስ መስጠት፣ በጸጋ ስለሚገኝ እንቆቅልሽ መፍታት፣ በጸጋ ስለሚገኝ ያንዱን እንቆቅልሽ ሚስጥር መግለጥ አላወራውም። እኔ አወራ ውታው እያንዳንዱ ሰው ልጅ ነው። እንደ ልጅነቱ መጠጋት ይችላል። ይህን መቅረብ ነው ያወራሁት። ይህን መቅረብ ደግሞ በአንተ የተወሰነ ተወሰነ መቅረብ ትችላለህ። መጠጋት ትችላለህ። ኬታን ማወቅ ትችላለህ። እንግዳ አይደለም ላንተ፣ አባት ነው ላንተ። አባ አባ ብለህ የምትጠራበት የልጅነት መንፈስ እግዚአብሔር ሰጠሃል። ዘፍጥረት ሰላሳ ሰባት በሙሉ እናንተ መጽሐፍ ቅዱሱን ማንበብ ትችላላችሁ። ያዕቆብ ዮሴፍን ይወደው ነበር፣ ከልጆቹ መካከል ይወደው ነበር ይላል። ስለ ማምን የተናገረው ስለ ያዕቆብ ዮሴፍን ከልጆቹ እንደዚሁ እነዚህ አስራ ሁለት ልጆች አሉ ይወደው ነበር ይልና መጽሐፍ ቅዱስ ለምንድን ነው ያዕቆብ ልጁን ዮሴፍን የወደደው ብላችሁ ብትጠይቁ አይ ሌሎችን ስለጠላ የሚል መልስ መጽሐፍ የለውም ሌሎቹን ጠልቶ እሱን ወዶት አይደለም ከዛ ይደግምላችሁና እንደው ይላል ህብር ያላት በተለያየ ከለር የተንቆጠቆጠች ልብስ አለበሰው ይላል እንዴ አልበዛም እንዴ ዮሴፍን ብቻ የሚያለብስበት ዮሴፍን ብቻ የሚወድበት እስራኤል ምንድን ነው ብላችሁ ብትጠይቁ፣ አንደኛ ይላል በእርጅናው የወለደው ልጅ ነበር ብሎ አንድ ምክንያት ይናገርና፣ ነገር ግን ቁጥር ሰባት እና ስድስት ላይ ግን መልስ ይሰጠዋል። ምን እንደሚል ታውቃላችሁ? ዮሴፍም እስራኤል ወደ ወደደው ሲልከው እኖኝል ነበር ይላል። አሜን። ወዴት? ወደ ፈለገው ጫካ የሚላከው የፈለገበት ይላከው። ዮሴፍ ምንድን ነው የሚለው አለው። አባቴ ይላል ልዩነት ያመጣው ያዕቆብ ሳይሆን የዮሴፍ መታዘዝ ነው። ዛሬ በኢየሱስ ስም ልዩነታችሁን ሰብራችሁ ተውጣላችሁ፣ እነሆኝ ትላላችሁ፣ ለእግዚአብሔር ትጠጋላችሁ፣ ለእግዚአብሔር ትቀርባላችሁ። ወደ ኢየሱስ መጠጋት ይሆንላችኋል። እነሆኝ የሚል መንፈስ ይስጣችሁ። ይሄ ብቻ አይደለም እኮ እግዚአብሔርም ከወንድሞቹ መካከል ለይቶ ዮሴፍን ህልመኛ ያደረገው ሰውየው ለእግዚአብሔር ስለተጠጋ ለአባቱ ይጠጋል። ህልመኛ ታማኝ ስለሆነ አባቱ ወደ ወደደው ይልከዋል። ታማኝ ነው፣ ህልመኛ ነው። ጠራውና ይላል ለወንድሞች ሂድና ይሄንን እህል አድርስላቸው ብሎ ላከው። መጽሐፍ ቅዱስ አባቱ እንደላከውም ሄደ ወንድሞቹንም አጣቸው ወንድሞቹ የተባሉበት ሰፈር ሲያጣቸው እዛ ሰፈር ያሉትን ሰዎች ሲጠይቅ ወደ ዶታይል ሂደዋል አሉት ያቼ የተላከቸውን ማድረስ ስላለበት ቦታው ላይ ደርሶ ተመላሽ ሳይሆን እህል አድርሶ ተመላሽ ነው ስለዚህ ይወደዳል እግዚአብሔር ታማኝ ያርግ በሉታን የሚወደዱ ሰዎች የታመኑ ሰዎች ናቸው ጫካ ሂደ አጣዋቸው ማለት ይችላል አዎ ይችላል አባቱ ያለውን መፈጸም ስላለበት ታማኝ ስለሆነ ሰፈር መቀየራቸው ሳይገድበው። ይህ እኮ ዳዊትም ነው፣ ግርግር ሳይገድበው ዳዊት በቆሎዎቹ ለወንድሞቹ አደረሰ ይላል። ዛሬ ልባርካችኋለሁ። የተጠጋ መንፈስ ያገኛችሁ፣ ታማኝ መንፈስ ያገኛችሁ፣ እነሆኝ የሚል መንፈስ ያገኛችሁ፣ እግዚአብሔር ያስጠጋችሁ ወደ ደረቱ። መጽሐፍ ቅዱስ በጣም የሚገርም መጽሐፍ ነው። ወደ ደረቱ የሚለውን ዮሐንስ ለምን ወደ ሆዱ አልተጠጋም? ወደ ፈለግኸው መጠጋት ትችላለህ፣ አይደል አክሰሳል። ትክሻው ተጠጋው፣ ትክሻው ሆዱን ተጠጋው፣ ጉልበቱን ተጠጋው። አይቻልም። ዮሐንስ እነዚህ የመጠጋ መጠጋ ከሆነ ዝም ብሎ መጠጋት፣ በቃ ተጠጋው፣ በቂ ነው። ወዴት ነው የተጠጋው? በቃ ተጠጋ አይበቃም። መጽሐፍ ቅዱስ ለይቶ ወደ ደረቱ ዮሐንስም ተጠግቶ ነበረ። ዛሬ እንደዚህ ያስጠጋል ወደ ደረቱ ያስጠጋል። ወደ ደረቱ የሚለውን ይህን ቃል ሲገልጸው ሀይሊ አታችመንት ከፍተኛ መጠጋጋት። ይህን ቃል ከአንድ ሰው ጋር እየወ እያወራለ ሚግርም ነገር ነገረኝ። ምን እንዳለ ታውቃላችሁ? በኢትዮጵያ እናቶችና በውጭ ሀገር እናቶች መካከል ጥናት ተደረገ፣ በልጆች ላይ አሁን ጥናቱ ምንድን ነው በጀርባ ማሰልና እንዲህ ማስጠጋት ልጅን ተብሎ ጥናት ተደረገ። ብዙ እናቶች ጥናት ሲደረግ አሁን በጀርባ የተንጠለጠለ ልጅ ከእናቱ ጋር፣ በጀርባ የተንጠለጠለ ልጅ ከአባቱ ጋር ሀይሊ አታችመንት የለውም። ፈረንጅ ሲስ እንደዚህ ነው የሚይዘው ደረቱ ላይ። ዛሬ ሀይሊ አታችመንት ይኖራል። እኔ ከጀርባ አይደለሁም በለው አንድ እባክህ ደረቱ ላይ ነኝ በለው አንድ የመጣበቃቸው ፐርሰንትና ልኬታ ወደ ደረቱ ተጠግቶ ያደገ ልጅ ከአባትና ከእናቱ ጋር አደገኛ መጠጋጋት ይኖረዋል። በመጽሐፍ ቅዱስ እንኳን ደረቱ አንገቱ ይቅርና ልዩነት ብለዋል። የግራና የቀኝ እጅ እንኳን ልዩነት አለው። በናጻፍ መጽሐፍ ቅዱስ ዝንቡ ላይ ይጻፍም በለው። መጽሐፍ ቅዱስ ትርጉሙ አውዱ ይለያያል። ቀኝ እጅና ግራ እጅ ይለያያል። ቀኝ እጅ ተብሎ ስታነ፣ በመጽሐፍ ቅዱስ ግራ እጅ ተብሎ ስታነ። እጅ እጅ ብቻ አይደለም የምታዩ፣ ግራ እጅ አለ፣ ቀኝ እጅ አለ። ኢየሱስ እንደዚህ አለ፣ ቀኙ ቦታ አለው የበጎች ነው አለ፣ ግራው ደግሞ የፍየሎች ነው አለ። ግራና ቀኝ እንኳን ልዩነት አለው፣ እንኳን ደረት ላይ አታችመንት፣ ደረት ላይ ትርታ ማወቅ፣ ደረት ላይ ሚስጥረኛ መሆን፣ ልብን መረዳት። ዮሐንስ የኢየሱስ ክርስቶስ ደረት ላይ ሆኖ የኢየሱስ ክርስቶስን የልብ ትርታ ስፕሪቱን መንፈሱን ሊሄድ ያለበትን መንገድ እስከ መስቀል የሚያስቀጥለውን ሚስጥራዊ ጉዞ ያውቀው ነበር የተጠጋ ደረቱ ላይ ልቡ ላይ ነበር ትከሻው ላይ አይደለም ኋላው ላይ አይደለም ተጠቅቶ ይሰማዋል ሚስጥረኛ ሰው ነው የልቡን ያውቃል? የኢየሱስ ክርስቶስን ያደረገውን አይደለም ሊያደርግ ያለውን ያቅ ነበር ሚስጥር ያወቀ ሰው ነው ደረት ላይ ያለ ሰው በለው ልቡን ያወቀ ሰው መንፈሱን የተረዳ ሰው የልብ ሰው ነው ሚስጥር ማያመልጠው ሰው ውስጥን ማወቅ የሚችል የተረዳ ማለት ነው ማን ማለት ደረት ላይ ማለት ዮሐንስ ደረቱ ላይ ነበር። ቅርቡ ነበር። በጣም አታች አታች መንቱ ኃይሊ አደገኛ ነው። ሁለተኛ ደረቱ ላይ ነበር ሲል መጽሐፍ ቅዱስ የኢየሱስ ክርስቶስን የሊቀ ካህንነት መንፈስ የተረዳ ሰው ነበር። ኢየሱስ ክርስቶስ ከአሮን የበለጠ ሊቀ ካህናችን ነው። ኢየሱስ ከአሮን ይበልጣል። አሮን የኢየሱስ ጥላ ነው እንጂ አካል አይደለም። ካህናችን ነው ኢየሱስ በአብና በእኛ መካከል ወደ አብ እንድንገባ አክሰስ የፈጠረ በበግ ደም ሳይሆን በራሱ ደም ያስገባን ትልቁ ሊቀ ካህናችን ኢየሱስ ይባላል። ስለዚህ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። የካህንን ወግ ሲናገር ዘጻት 28 ከአንድ እስከ ሶስት አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ አሮን የአሮንም ልጆች ናዳብ አብዱዩና አላዛር ኢታማያንም አቀረበ። አሁን ካህናት ስለሆኑ አሮንና የአሮን ልጆች ካህናት ስለሆኑ ካህንነታቸውን ደሞ ሲያመጣው እግዚአብሔር ምን ብሎ ይናገራል? የተቀደሰ ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮንን ቅዱስ የሆን ዘንድ ልብሱን እንዲሰሩለት። ምኑን? ልብሱን። ይህ ጥላ ነው፣ አካሉ አይደለም። ግን ጥንቃቄ ያለው ዝም ብሎ ልብሱ አይሰራም። ዝም ብሎ ልብሱ አይደረግም። ማንም ካህን ዝም ብሎ ያገኘውን ልብስ ለብሶ አይገባም። ወደ እግዚአብሔር ስለሚገባ የካህን ልብስ አለ፣ የካህን አደራረግ አለ። የጥበብ መንፈስ ልብሱ ዝም ብሎ አይሰራም በለው። የጥበብ መንፈስ የሞላባቸው ሰዎች ምኑን ይሱት የጥበብ መንፈስ የሞላባቸው በልባቸውም ጥበበኛ ለሆኑት ሁሉ ንገር። ልብሱንም ሲሰሩ የደረቱን ኪስ ይጠንቀቁ። ልብሱንም ሲሰሩ በለዋንድ የደረቱን ኪስ ይጠንቀቁ። ካህኑ በለዋንድ የሚለብሰው ልብስ ልዩነቱ በለዋንድ ደረቱ ላይ እቺ አበባ እንዳትመስልህ። የአሮን ልብስ ግን ደረቱ ላይ ልዩነት አለው። ደረቱ በጥበብ የተሰራ ነው ይልና የአሮን ልብስ ደረቱ ላይ ሲሰሩት ይጠንቀቁ ካለ ልብሱ ሰማያዊ ይሁን። ይሄ የብሉ ኪዳኑ ነው ብለዋል። ይሄ አካላዊ ነው ብለዋል። ኢየሱስ ደረት ላይ ግን ብለዋል፣ ሰማያዊ ኃይል አለ ብለዋል። አሮን ላይ ጥላው ነው ብለው ታቀላችሁ። ብሉ ኪዳን ያለ በሙሉ የአዲስ ኪዳን ጥላት ብሉ ኪዳን የተደረገችዋ መቅደስ ላይ የተሰራችው በሙሉ ለአዲስ ኪዳን ዋና ነው። ዝም ብሎ የሚጣል ነገር ነቁጣ የለችም። እዛ የተሰራችዋ ነው፣ ኢየሱስ እዚህ የፈጸመው አሮን ደረቱ ላይ ኪሱ ላይ ምን አለ? የአሮን ደረት ኪስ ላይ ምን አለ? ሱሪው ላይ አይደለም በለው። የቀሚሱ ጫፍ ላይ አይደለም በለው። አንገቱ ላይም አይደለም በለዋል። የደረቱ ኪስ ላይ ነው በለው። ነገር አለ በለው። ዮሐንስ የተጠጋው እሱን ነው በለው። የደረቱ ኪስ ላይ ምን አለ? ቁጥር 29 አሮን ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤል ልጆችን ስሞች በደረቱ ኪስ ውስጥ በልቡ ላይ ይሸከምና ይግባ። አሮን ሲገባ በደረቱ ኪስ ላይ አስራ ሁለት ነገድ ተሸክሞ ነው የሚገባው። ስማቸውን ጽፎ ዳን ይላል፣ ንፍታሌም ይላል፣ ዛብሎን ይላል፣ ለዊ ይላል። ተሸክሟቸው ሲገባ የት ነው የተሸከማቸው? ደረቱ ላይ እመነኝ አሮን ሲገባ ዛብሎን ዳን ንፍታሌም ዮሴፍ አብሮ ገባ ማን የገባው አሮን ምን አድርጓቸው በደረቱ ኪስ ላይ ተሸክመው ዘንድሮ ይዞ የሚገባው አሮን አይደለም ኢየሱስ ነው በለው ባክ ኢየሱስ ይዞ ገብቷል በለው ልትወጣ አትችልም በለው በደረቱ ኪስ ገብታል በለው ደረቱ ሸክሙ ነው ተሸክሞ ይግባ ስንት አስራ ሁለት ነገድ ማን ይዞ ይገባል አሮን የት በደረቱ ተሸክሞ ስም ጽፎ የቅድስና አምላክ ኤሎሂም ይላል ዛሬ ቀድሰን ሲል እዚህ ደረት ውስጥ ለዊ ተቀድሷል ዮሴፍ ተቀድሷል መስገባ በአሮን ውስጥ መቼ ነው የገባው በአሮን ውስጥ ይላል እኔ ግን አሁን በኢየሱስ ውስጥ ገብቻለሁ መቼ ገባው በማን በምን ውስጥ በሊቀ ካህንነቱ መስዋዕት ውስጥ አብሬ ጋብቻ። አንተ እኮ እንደዚህ ነህ። አንተ እኮ አሁን በምድር ላይ የማንቸስተር ደጋፊ የሆነ ምን ትላለ? አሸነፍን። መቼ ሄደ እንግሊዝ? ሂዳል? ቀይ ማልያ ለብሰ ነበር? ታኬታ ለብሰ ነበር? መቼ ነው ያሸነፉ? ሲያሸንፉ ማሸነፋቸው ማሸነፍ አድርገ፣ ከዛ ምን ትላለ? መስል አንደንዱ አገባን ይላል። መቼ አገባ? መታት? ኳሷ ያንተ ኳስ ገባች አልገባች? ምን እሱ የመታ ስገባ፣ እኔ ነው የመታዋት ብለ አብረ ገባው ካልክ አብረ አገባው ካልክ፣ ዛሬማ ራጫላ አሮን አስራ ሁለቱን ነገዶች ይዞ ደረቱ ኪስ ውስጥ አስቀምጦ ስማቸውን ጽፎ ዛብሎን፣ ዳን፣ ንፍታሌም፣ አሴር፣ ለዊ፣ ሮቤል፣ ስምዖን እያለ እዚህ ውስጥ አስገብቶ ገብጀላችኋለሁ፣ አይዟቸው ገብጀላችኋለሁ ላል እስራኤል ዳን እዛ ተቀምጦ ሮቤል እዛ ገብታ፣ ግባ ግባ ግባ ግባ። ወንድሜ አሮን ሲገባ እያንኮሻኮሸን እዚጋ ሻቁላ ይባላል። ድንገት አሮን ችግር ካለበት ካህኑ ችግር ካለበት ጠብ ስለሚል የእግዚአብሔርን ግሎሪ ስለማይቋቋም ገመድ ይታሰርለታል። አሁን ምን ይላል ውጭ ያለው ሰው? ጫጫታውን ይሰማል። ኮሽ ኮሽ ኮሽ አለ አለ አልተቀሰፈም፣ አለ አለ፣ ይዞልን ገብቷል። አልተቀሰፈም አለ። ኮሽ ኮሽ፣ ጎትቱ ገመዱን ይባላል። ለምን ሌላ ሰው መግባት አይችልም? ግሎሪው ከባድ ነው፣ ይቀሰፋል ገመድ ስለ ይሳባል። ተስቦ ተስቦ ተስቦ ይወጣል ሬሳ። ሌላ የአሮን ነገድ ይግባ። ኮሽ ኮሽ ኮሽ ኮሽ ኮሽ እያለ ሲቀጥል የማይንቆሽ አቆሽበት የማይሞት ሊቀካ በሰማይ አለን። ሁለት ጊዜ አይደለም፣ ሶስት ጊዜ አይደለም፣ አንድ ጊዜ በደሙ ገባ። ይዞን ገባ በለው! ዘንድሮ ስጋት የለብኝም በለው! የገባሁት አልወጣም በሏን። ስምዖን ይሰጋ ነበር፣ ሮቤል ይሰጋ ነበር፣ ንፍታሌም ይሰጋ ነበረ። ካህኑ ባያዋጣው፣ ካህኑ ቢሞት፣ ካህኑ ቢቀሰፍ፣ የማይቀሰፍ ሊቀካያን በደሙ የገባ ሊቀካን፣ አብን ያስደሰተ፣ አብን ያረካ፣ አብን ደስ ያሰኘ ሊቀ ካያን ገብቻለሁ በለኛነ ገብቻለሁ መስዋቱ ትኩስ ነው። ደሙያው ነው። የማይሞት ሊከካል ክርስትና እዚህ ጋር ነው የምትታጠፈው። ክርስትና ያለችው እዝች ፖይንት ላይ ናት። መግባትህን ባንተ ሳይሆን በክርስቶስ ኢየሱስ በኩል መግባትን የተጠራጠርክ ጊዜ አልቆላል። ምክንያቱም አንተ አብን የሚያረካ መስዋዕት ማቅረብ አትችልም። አብን የሚያረካ መስዋዕት ማቅረብ አትችልም። አብን ያረካ መስዋዕት ያቀረበው አንድ ልጁ ነው። እሱ ማን ይባላል? ከሌሎች ሃይማኖቶች የሚለየን ይሄ ነው። እኛ በሱ እንላለን፣ እነሱ በእኛ ይላሉ። እኛ ወደ መስቀል እንጠቁማለን፣ ወደ ካህናችን እንጠቁማለን። እነሱ ይፈተፍቱታል፣ ስራቸውን ይፈተፍታሉ፣ ጽድቃቸውን ይቆልላሉ። እንኳን ቅድስናችን፣ ጽድቃችን የመርገም ጨርቅ ኖአል። በስራችን ሳይሆን በስራው የጸደቅንን ስራን ያነሳ ጊዜ፣ ስራን ያስታወስክ ጊዜ እንኪያስ ክርስቶስ በከንቱ ሞቷል እያልክ ነው። አማኝ ከሆንክ በለ፣ ስራን ሳይሆን የተሰራልን ቁጠር በሉት። አማኝ ከሆንክ በለዋል። የተፈለገብህ እምነት በለዋን ባክ ስራን መቁጠር አይደለም በለው፣ ስራውን መቁጠር ነው። ገብታል አሸንፋል። በማ ሰራዊት በማ ገባ? እንደዚህ ከተማርክ በለው፣ አንዴ ማንም አይነቀንቅም። እንደዚህ የምትማርቁ ሆነ በለው፣ ማንም አይረብሽም። አይረብሹ በለው፣ አይረብሹ። አጋንንትም አይረብሽ፣ ሰውም አይረብሽ፣ ያልሰራው ስራ አይረብሽም። ኩነኔ አይረብሽ። አልጸለይኩን ጸልይ ያለሁ ወይ አይረብሽ። ገብቻለሁ ትላለ። እዛው ነኝ ትላለ። ከስቲዲዮ ነው ማወራው ስቲዲዮ ነው ያለውት እዛው ነው ያለው። አንዴ ሰለሞን የሚባል የስፖርት ጋዜጠኛ ነበር፣ ደርሳችሁበት እንደሆነ አለቅ እና ላፍቶ፣ እኔና ማሚ ላፍቶ ነበር ቤታችንና አንድ ዳትሰን ነበረችን። ከሱ ትንሽ ሻል ነው የምትለው ደግሞ መኪና ልብስነት ቮልስቫገን መኪና ተበላሽቶበት አቁሚ አቁሚ፣ ሰለሞን ነው ሰለሞን ነው አልኳት። እኔ አንደ ደም ሷንም ትነደው ቆመ። እሺ ከዛ ካቻ ቢቴ ሰጠ ነው። ከዛ በኋላ ልክ ሁለተኛው ቀን ነው ሶስተኛው ቀን ላይ በቴሌቪዥን አየሁት። እንዴ ሰለሞን አልኳት። እስቲ ካቻ ቢቴ ልደውልለት ልደውልለት አልኳት። ስልኩን ደግሞ ሰጠን ነበር። ልደውልለት ልረብሸው ልረብሸው፣ አንተ ከካቻ ቤት የሆነ አትመልስ ብዬ ልረብሸው ለረ ቶ አለች። እስራ ስቱዲዮ ነው ዘንድሮ ገብታል። አይረብሹም በእዳ አይረብሹም በኃጢአት አይረብሹም በአጋንንት አይረብሽም። ገብታል። ደረቱ ሸከሙ ነው። ወደ ሸከሙ የተጠጋው የተጠጋው አሥራ ሁለትን ነገድ ወደ ያዘበት እንደውም አሥራ ሁለቱ ነገድ ብቻ አይደለም በለው አንተ፣ ከነገድ ውጭ ያለኸው ያልተቆጠርከው አዛቡ ሩቅ የነበርከው ቤተሰብ ያልነበርከው አገር አልባ የነበርከው አንተን የተሸከመ ከእንግዲህ ወዲህ ቤተሰቦች ባላገሮች ናቸው እንጂ እንግዶችና መጻተኞች አይደላችሁም ተብሎ የተጻፈው አሕዛብ አብሮ ገባ። ሁለተኛ ቁጥር 30 ናታ 29 የአሮን የደረት ኪስ ምን ይዛለች ምን ሸክም 12 የእስራኤል ነገድ ምን ብላለች ተሸክማለች ሲገባ ምን ይዞ ይገባል አሮንም ወደ መቅደሱ በገባ ጊዜ በእስራኤል ፊት ለዘላለም መታሰቢያ የእስራኤል ልጆችም ስሞች በፍርድ በደረቱ ኪስ ውስጥ በልቡ ይሸክምና ይግባ በፍርድ በደረቱ ኪስ ውስጥ ኦሪምምና ቱሚሙን ታደርግለታለ በምን በደረቱ ኪስ ውስጥ ኦሚምና ቱሚሙን ታደርግለታለ በእግዚአብሔር ቤት በገባ ጊዜ አሮን ልቡ ላይ ይሆናል። ምኑ ኡሩሚና ቱሚም። ኡሩሚና ቱሚም የሚለው መጽሐፍ ቅዱስ አክቹአሊ አንዳንድ መጽሐፍ አልፋና ታህ ነው ይለዋል። አልፋ እና ታ ማለት የመጀመሪያው ፊደልና የመጨረሻው ፊደል ነው ይለዋል። ግን በመጽሐፍ ቅዱስ ኦሪጂናል ስታው ኡሩሚና ቱሚም ማለት ፈቃዱን ማወቅያን፣ ፈቃዱን መለያ፣ የእግዚአብሔርን የልብ ሀሳብ መለያ ዕለታዊ አጀንዳ ብቻ ሳይሆን አምላካዊ መለኮታዊ ሀሳቡን መለያ ቱሚምና ኡሪም የያዘ ሰው ከቱሚሙና ከኡሪሙ የተነሳ መጽሐፍ ቅዱስ ብዙ ግዞታ ታገኙታለች። ኡሪምና ቱሚም ዳዊት ይላል፣ ኤፉዱን አንጡልኛለህ። የካህን ልብስ ነው። ኤፉዱን አንጡልኛ ለ በኤፉዱም ላይ ቱሚምና ኡሪም ነበረበት። ምን ማለት ነው? ልከተላቸው ወይስ አልከተላቸው? አገኛቸዋለሁ ወይስ አላገኝ? አገኛቸዋለሁና አላገኛቸውም የሚለውን የሚለየው እዚህ ውስጥ ባለው መለያ ነው። ዮሐንስ የተጠጋው ፈቃዱን ወደሚያውቅበት ደረቱ ነው። ዝም ብሎ እግሩን አይደለም የተጠጋው። ዮሐንስ ሲጠጋ የተጠጋው ፈቃዱን ወደሚለይበት፣ ሀሳቡን ወደሚለይበት፣ ነገውን ወደሚያውቅበት፣ የዛሬ ዓመቱን ወደሚያውቅበት የዘላለም አጀንዳውና ፈቃዱ ተጠጋ። ዛሬ እንደዚህ ይሆናል። ኡሚምና ቱሪምን ወደምትለይበት መንፈስ ትገባ አለ ሰራዊት ልናገርብህ ከዚህ በኋላ የእግዚአብሔር ፈቃድ ላንተ እንግዳ አይደለም። ለምን ትጠጋለህ?

ደረቱ ላይ የዮሐንስ ብልጫ ደረቱ ላይ ነበር። አንዳንድ ጊዜ እጅን ምራቅ ተዋርገ ጧርገ ወደዚህ ነው የሚሄደው አትበል እንዴ! ያልተፈቀደልህም ብሉ ኪዳኑ ይህንን ኡሚምና ቶሚምን ሲለየው ከምን ጋር ይደገራ? ከእጣ ጋር ያደርገዋል እንደ እጣ የሚጣል ነው። ብሉ ኪዳን መንፈስ የሚሄድና የሚመጣ ስለነበረ መንፈስ የሚለዩበት ነግር አልነበራቸው። የሚለዩት በእጣ ነው። ለምሳሌ ማን ነው መርከቢቷን ያናውጣት? ማን ረበሸን? መርከባችንን የሚያናውጠው ማን ነው? የሚረብሸን ማን ነው ሲባል፣ ማንም ጠፋ። እንግዲያውስ እጣ እንጣጣል ተባባሉ። እጣውም ዮናስ ላይ ወጣ። አንተ ነው የምትረብሸን አሉት። አዎ፣ እንጥልሃለን። መርከባችን መናወጥ የለበትም፣ ቤት መናወጥ የለበትም፣ ኑሮ መናወጥ የለበትም። አናዋጫችን አንተነ፣ እብራዊ አናዋጭ፣ እንጥላል። በመለዩት በእጣ ከዚህ በኋላ የረበሸን በእጣ ሳይሆን ደረቱ ላይ በመዋል ትለየዋል። የሕይወት ፍጻሜ ግልጽ ይሆናል። የሚሰወርብህ አይኖርም፣ ካንተ የሚደበቅ ነገር አይኖርም። ለምን ያለኸው ደረቱ ላይ ጠገበ። ያለውን ሰው 2018 ከሆነል በለው አንድ ውሳኔ ወስን፣ በለው አልባሌ ቦታ ላለመዋል። ደረቱ ላይ ለመዋል ሲጸልዩ ለመዋል ቸርች ለመዋል ሐሳቡን ለማወቅ ሐሳቡና አጀንዳው ያለበት ቦታ በግል እንደ ማህበር ለመገኘት ወስን። ያኔ በለው አንዴ ሸክሙ ሸክምህ ያኔ የሚሰወር ቀን ወራት ዓመታት አይኖርልህም። ግራ አትጋባም፣ አትናወጠም። የመለየት አቅምህ ከፍ ይላል፣ አይን ይኳላል፣ ትለያለ። ደረቱ ላይ ያውላችሁ፣ መጠጋት ይሁንላችሁ፣ መቅረብ ይሁንላችሁ። በወልድ በመንፈስ ቅዱስ አንድ አምላክ ስም ባርኬሻል።